ያው በህይወቴ ላይ ደስተኛ ሆኜ እንዳልኖር ልጅ እንዳይኖረኝ ከባለቤት ጋር በሆነ ባልሆነ እንድጋጭ እሱን እኔ እንዳይወድን ይህም እሱን እንዳልወድ በቃ የሆነ እንደ ጠላት እንድንተያይ እና ሰማዕቱ ቅዱስ ጊዮርጊስ ደግሞ ያን የተጻፉ ከሀምሳ በላይ የሚሆኑ ሰዎች ደግሞ ነፃ እንዳወጣቸው ስደት መጥቼ ትዳር ውስጥ ገብቼ ከዛ በኋላ ነገሮች ሁሉ የሆነ ዝብርቅቅስ ሲሉብኝ ማለት ነው እና እግዚአብሔር አንተ ስለተከተልኩ ነው ብዬ ራሱ ጸሎት ያቋረጡበት ቦታ አለ። በቃ እንደ ድሮ መጸለይ መስገድ ምን ማለት በቃ ቤተ ክርስቲያን በየጊዜው ጠዋት ማታ መሄድ ምን በቃ ምን ልበላቸው? እና እግዚአብሔር ምስክሬን። እኔ ለሰዎች እንዲህ ተንኮል አስቤ አላውቅም፣ ግን ያደረጋቸውብኝ በእኔ ህይወቴ ላይ ደስተኛ እንዳልሆን እስካሁን ባለው ዘመኔ ሁሉ ቢያንስ በዚህ ሶስት አመት ውስጥ የእኔ ህይወት ለማመሳቀቅ በቃ ሃይማኖት አልባ ለማድረግ ይህ ሁሉ ነገር ያደረጋችሁብኝ፣ ይህም ምንም አላችሁ። እግዚአብሔር ምስክሬን። እግዚአብሔር ይቅር ይበላችሁ፣ እመቤቴ ይቅር ትበላችሁ፣ ታማልዳችሁ። እውነት እናንተ ወዳችሁ አይደለም ግን እኔ የሆቴ ባጠፋ ለእናንተ ምን ይጠቅማችኋል? ምንም ነገር አይጠቅማችሁ። እግዚአብሔር ምንም ምንም ነገር አይጠቅማችሁም። ግን ለምን እንዲህ እንዳደረጋቸው ያላቅ ምን በድያቸው ማጥፍቼባቸው እንደሆነ ይህ በፍጹም አላ ሰላም ለእናንተ ይሁን ውድ የዓለም ዘር ዩቲብ ተከታታዮች እህት ወንድሞቼ፣ እንደምንቆያቸው እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ። ያልኩኝ እንግዲህ ዛሬ ፊት ለፊት መጥቻ ያለውኝ እንዲህ እንደምታዩኝ አምሮብኝ ሰማቱ ቅዱስ ጊዮርጊስ ሸክሜን አቅልለውልኝ ደግሞ በደስታ ለውጦልኝ፣ በቃ ምን ልበላቸው እንግዲህ። መቼም ከዚህ በፊት ቪዲዮ ስሰራ አይታችሁኛል ያለውን ነገር ማለት ነው ያው ምንም ቢሆን ምንም ቢሆን ያው ከንግግራችን ብዙ ነገር ትረዳላችሁ ብዬ አስባለሁ። በተለይ ደግሞ አስተውላችሁ ምታዩ አስተውላችሁ ምታደምጡ እህቶች ወንድሞቼ ማለት ነውና ዛሬ ደግሞ እግዚአብሔር ይመስገን የተቋጠረ ቋጠሮ ሁሉ ተፈቱ። እንደኔ አጽያት በደል ሳይሆን እንደ እግዚአብሔር መረቸርነት እግዚአብሔር ይቅር ብሎኝ ሰማቶ ቅዱስ ጊዮርጊስ አማልዶኝ እመቤት ያማልዳኝ። እንግዲህ ዛሬ እጅግ በጣም ደስ በሚል ለእናንተም በሚያስተምር ለእኔም ደግሞ በጣም እጅግ ከተማርኩበት በህይወት የዘመን ሁሉ እንደዚህ አይነት ቦታ ሄጄም አይቼም ስለማላውቅ ብዙ ቋጠሮቼን ፈቶ እንግዲህ ወደ ቤቴ መልሶኛልና እኔ ደግሞ እስ ያደረገልኝን ለእናንተ ልናገር ነው ዛሬ የመጣሁት። ቪዲዮን ደግሞ ለብዙ ሰው እንዲደርስ እንትን አድርጉ ላይክ አድርጉት ማለት ነው እና እንግዲህ በርሜል ቅዱስ ጊዮርጊስን ሲሄድ ከዚህ እስከ አዲስ አበባ ያለውን ቪዲዮ አንድ ላይ ለቅላቸዋለሁኝ ከአዲስ አበባ ደግሞ ሰማቶ ቅዱስ ጊዮርጊስ ደጅ ድረስ ያለውን ደግሞ ክፍል ሁለት አድርጌ ለቅቄላቸዋለሁኝ። ይሄኛው ደግሞ የተደረገልኝን የምመሰክርበት ስለሆነ ክፍል ሶስት ነው ምለው ማለት ነው እና እንግዲህ እስከዛ ድረስ ባለ ሁኔታ አሳይቻቸዋለሁኝ። የመጀመሪያ ጥምቀት የነበረው በእኔ እንደው እንዳረሳ እዚህ ላይ ጽፌ ነው ያዝኩት ማለት ነው ስክሪፕት ወረቀትና ስክሪፕቶ ይዤ ነው የሄድኩት የነበረው። እዚህ በዘጠኝ ነበር የተነሳሁት በአስር አዲስ አበባ ማለት በዘጠኝ እዛው ደረስ፣ በአስር ደግሞ በረራዬ ከአዲስ አበባ ወደ ባህር ዳር ነበረ። ባህር ዳር አድረን ደግሞ ከባህር ዳር በርሜል ቅዱስ ጊዮርጊስ ፀበል ቦታ ደግሞ በአስራ አንድ ደረስን። በአስራ ሁለት ነው እንግዲህ ወደ ጥምቀት ይሄን ነው ማለት ነው። እና በአስራ ሁለት እንግዲህ ያው በጣም ያስፈራል፣ ምክንያቱም የሰራ ወተጥያት አለ ብዙ ነገሮች አሉ ሳታቁ ምትበድሉት አለ። አውቃችሁ በድፍረት የምሰሩት አጥያት አለ። ብዙ ነገሮች አሉ እና ግን እግዚአብሔር እንደኛ በደል አያይም። እንደሱ መረቸርነት እግዚአብሔር ደግሞ የእኛን አጥያት ሳይሆን በቃ እኛ ምክንያት እየፈለገ ነው ሊያድነን፣ ምክንያት ይፈልጋልና እና እግዚአብሔር ሊያድነን ሲፈልግ ምክንያት በቃ ምክንያት ፈልጎ እንዲያድነን ነው የሚፈልገው። እና እግዚአብሔር የተመሰገነው እና በጣም በጣም ያስፈራል። በተለይ ደግሞ እጅና ገር ሲታሰር እዛ ውስጥ ላይ ገብታችሁ ጸበሉ እስከሚመጣ ድረስ እስከምጠብቁት ድረስ ማለት መጥቶ ተጠምቃችሁ እስከምትወጡት ድረስ በቃ ያለው እንትን እጅግ በጣም ሁሉም በየእንትኑ ያው ያየ ሰው ይረዳዋል። ያላያችሁ ደግሞ ልትረዱኝ በፍጹም አትችለውም ማለት ነው። እና ያየው ቦታ ሄዶ ያየው ሰው በደንብ አድርጎ ይረዳኛል። እኔ ምን እንደምል ምን እንደምናገር ይረዳኛል በተወሰነ መንገድ እና በአስራ ሁለት እንግዲህ ታስረን ቁጫን ማለት ነው ጸበሉ መጣም ልክ ጸበሉ ሲመጣ የሆነ ሽታ አለ ይላሉ እና ሲመሰክሩ የሰማሁት፣ እንግዲህ ያቺ ሽታ ልክ እብላችሁ በአፍንጫችሁን ትስትሉት በአንድ ትሰወራላችሁ ሲሉ ነው የሰማሁት። እና ከዛ አለቀስኩኝ። ልክ እየመጣ እያለ አለቀስኩኝ። እመቤቴ ማርያም በቃ ጭንቅ ቦታ እንዳትወስተኛ፣ አጥያተኛ ነኝ፣ በቃ የማልጠራው ቅዱሳን የለም። ስራችን ላይ አጥያታችን ነው የሚያስፈራው እንጂ የቦታ ምንም ይህን ያክል የሚያስፈራ ነገር ኖሮ አይደለም። ግን የሰራነው አጥያታችንን ስናስበው በጣም ያስፈራል ማለት ነው እና ከዛ በኋላ ሁሉም ሰው ተሰወረ። እኔ ለመሰወርም ፈለግኩኝ ላለመሰወርም ሁለት ልብ ሆንኩኝ ማለት ነው እና በቃ በራሴ ፍላጎት የምሰወር ነው የመሰለኝ ማለት ነው። እኔ በቃ እንዲህ አድርጌ እንትን ስላልኩ የምሰወር መስሎኛል፣ ግን አደለም እና የኔም ጭንቀት አይቶ በቃ ብዙ ነገሮች አሉ እና እዛ ላይ በቃ የተሰውሩ ሰዎች ደግሞ ሲጮሁ ምን ሲሉ እያንዳንዱ በቃ ዞር እያልኩኝ ማለት ነው ዞር እያልኩኝ ያለውን በዚህም በዛም እያልኩኝ ማለት ነው እና በቃ ማለት የተሰወረ ሰው በሙሉ ሙሉን በቃ ሙሉ በሙሉ እንትን ይህ ነፍሱን ከስጋው ተለይታ ወደ ሰማይ ስለምትሄድ ስጋው ደግሞ መሬት ላይ ሆና የሚያስጨንቅ ቦታ ላይ ከሆኑ ያቺ የሚያስጨንቀው ነገር ነው። እዚህ ምድር ላይ በቃ የምትንፈራገጡት ምን የምትሉት ግን ስለምትታስረው የናከል እንትን የሚል ነገር የለምና ያ ቀን በፍጹም ታምር አልተሰወርኩም። ብዙዎቻቸው ግን ተሰውረናል፣ እንዲህ አይተናል፣ እንዲህ አይተናል ብሎ ሲሉ ወይኔ ፈጣሪ በቃ እኔ አጽያቴን በስቶ ነው አልኩኝ። ማለት ላለመሰወርም ልሰወርም ሁለት ልቦኝ ነበረና ለካ እግዚአብሔር ምክንያት ነበረው። እኔ በራሴ ፍላጎት እንድሰወር ወይም ደግሞ በቃ ሰውር አሳየኝ ወይም ደሞ እንደዚህ ቋጥር ፍታልኝ እንድል ነው የተፈለገውና፣ በሁለተኛ ቀን እንግዲህ ፈጣሪ አምላክ ወይ በቃ ሰውረኝ፣ ግን የሚያስጨነቅ ቦታ እንዳትወስተኛ ቃል ሆነ አጽያተኛ ነኝ በደለኛ ነኝ። የሚያስጨነቅ ቦታ ላይ በፍጹም እንዳትወስተኛ አደራህኝ። አውቀዋለሁ አንተም ታቀኛለህ። የኔ ህና ጥያት አውቀዋለሁ፣ ስለምታውቀው ግን የሚያስፈራ ቦታ እንዳትወስደኝ ብዬ ጸልዬ ሰግጄ ምናም ነገር ገድል ቤት አለችና እዛ ሰግጄ ጸልዬ ከዛ ገባሁኝ። ታሰርን ልክ ሲመጣ ደግሞ በሁለተኛ ቀን እጅግ በጣም ደስ ይላል። እና እንትኑ ይሄ የፈረስ ኮቴ ያለ ሲሉ ምን አይነት ይሁን፣ በቃ የሆነ የፈረስ ኮቴ ነው የምፈልገው ማለት ነው። እና ያቺ የፈረስ ኮቴዋ ሰማኋት በሁለተኛ ቀን ማለት ነው መጣች በአስራ ሦስት ማለት ነውና ጸበሉ መጣ። ተሰወርኩኝ፣ ወደ የት እንደገባሁ አላቅም። ያንንም ቀን ደግሞ እመቤቴ ማርያም ለምኛታለሁ። በቃ የሚያስጨነቅ ቦታ እንዳልሄድ ጌታዊ እግዚአብሔር ወይ እባክህ የሚያስጨነቅ ቦታ ላይ እንዳትወስተኝ፣ በቃ አውቀዋለሁ፣ ታውቀኛለህ እያልኩኝ አሁንም በቃ ማለት የሚጨን ይሄ ሲኦል ምናምን አየን ምናምን ሲሉ በቃ ሲኦል ውስጥ ገብቼ እንዴት ነው በቃ በጣም ይከብዳል። እና ዝም ብሎ ኖርማን እንኳን እሳት ሲያቃጥላቸው እንዴት እንደሆነ ታውቁታላቸው እና በጣም እፈራ ነበረ። ስለዚህ እንዳታሳየኝ እዛ ሲኦል የሚባል ቦታ ላይ እንዳታስተኝ ባክህን አደራ ብዬ ነው ያልኩትና ግን በፍጥነቱ ነው የተሰወርኩት። ሄድኩኝ ወዴት እንዴት እኮ አላውቅም። ከዚህ ከጭንቅላቴ ውስጥ የወጣ አይመስለኝም እና በጣም ኃይለኛ ፍጥነት አለው። ፍጥነት ፍጥነት ፍጥነት ያለበት ቦታ ይወስደኛል። ጭልምልም ያለ ቦታ ነው ውስቶኝ። ከዛ ግን በጣም ብዙ ጊዜ የቆየው ነው የሚመስለኝ ማለት ነው። ብዙ አመት ብዙ ጊዜ እዛ የቆየው ነው የሚመስለኝ። በጣም ፍጥነቱ እጅግ ያስጨንቃል በቃ በጣም ነው የሚያስጨንቀው እንዴት እንደሚሄድ ማለት ነው ሆኑ ፍጥነቱ፣ ይሄ በቃ አይገልፀውም። በቃ ለመግለጽ ራሱ በጣም ይከብዳል ማለት ነው። እና በጣም ፍጥን ፍጥን ፍጥን ፍጥን እያለ ነው የሚሄደው። ከዛ ግን ሲመልሰኝ እየጮኩን ነው የሄድኩት ያን በአስራ ሶስት ማለት ሶስት ጊዜ እየጮኩኝ ያስታውቀኛል። እና ስሰወር ሶስቴ እያልኩኝ ለካ መንፈሱ ነው የሚጮው ማለት ነው። እና እየጮኩኝ ተሰወርኩኝ ከዛ ያንን በፍጥነት አሳይቶኝ ከዛ በኋላ ምን እንደሆነ እንደሚያሳይኛለ ግን በጣም ፍጥነት አለው የሆነ ነገር ማለት ነው። ጨለማ ውስጥ ይመስለኛል ፍጥነት አለው። ከዛ በኋላ ደግሞ ሀምሳ ሀምሳ አድርጎ መለሰኝ። ሲመልሰኝ ግን ምን ላለውኝ እማያት ቅድስት አርሴማ እንዲህ ውጥት ብላ ልክ ስዕል አድኖ አላደለ እንደ ስዕል አድኖ እንዲውጥት ውጥት ብላ አያት አለው ቅዱስ መርቆሬዎስ ስላሉ ማልጠራው ልደታ ማርያም ልደትዬን እዘክራታለሁ። ታውቃላችሁና ልደታ ማርያም የእኔ ብቻ አደለሽም? አንቺ የዓለም ሁሉ አማላጅ አደለሽም ወይ? ለምንድን ነው ልጅ አልሰጠሽኝ? ለምንድን ነው ትዳሬን እንደዚህ መንቅስቅሉ የወጣው? ለምን ለምን ለምን ጥያቄ የሆነ ሰው ብቻ ጠይቄ የሚለኝ ነገር ያለ ነው የሚመስለውና ጥያቄ ጠይቃለሁ። እንደዛ እያልኩኝ ወደ ራሴ ተመለስኩ። በጣም ደስ አለኝና ቅድስት ተርሴ ማንን በቃ የምጠራቸው ቅዱስ አናቶች ምናምን፣ እንደገና ደግሞ ልደታ ማርያም የሆነ በቃ ጠይቄ እንደተባልኩ አይነት ደግሞ ጥያቄ ጠይቄ ያለውኝና ለምን ልጅ አልወለድኩም ለምንድነው ቤቴ ውስጥ ዳሬው ስምምነት ያጣሁት? ለምንድነው እንደዚህ ሰላም የታጣው ነው የቤት ውስጥ? በቃ በጣም ብዙ ጥያቄዎች ነው የምጠይቀው። ግን ያንን ጥያቄ ከጠየኩ በኋላ ለካ እግዚአብሔር ሊያስተምራችሁ ሲፈልግ ምክንያት አለውና ሊምራችሁም ሲፈልግ ምክንያት አለውና በምክንያት ነው እኛን በቃ እኔ እንድረዳው አድርጎ ነው ሳስበው፣ አሁን አሁን እንድረዳው አድርጎ ነው። በቃ በደንብ አድርጎ የቀረጸኝ ማለት ነውና ከዛ ወጣን። በጣም ደስ አለኝ። ይህ ጭንቅላቴ እኔ አይደለም። ይህ መንፈሱ የጮሆ የጮሆ ማለት ነው። የሚጮሁት በጣም መንፈሱ ስለሚጮ መንፈስ ካለባቸው ነው። ያን ስል ደግሞ ሁሉም ሰው ይጮሃል ማለት አደለም። ሁሉም ሰው ወደ ሲኦል ሄዶ ሲኦል ያያል አደለም። መልካም ስራ እንደገና ደግሞ ብዙ ነገሮቻችሁ ጨርሳችሁ ከሄዳችሁ እግዚአብሔር ወደደላችሁ መልካሙ ነገር አይታችሁ ትመጣላችሁ። እንደ እኔ ደግሞ በኃጢአት የተዘፈቃችሁ በሰዎች እጅ መተት በተለያየ ነገር የተያዛችሁ ሰዎች ካላችሁ ደግሞ ያን መንፈሱ በቃ እየጮሆ ነው እናንተን ተምትሎት ማለት ነው እና ስለዚህ ሁሉም ሰው ይጮኋል ማለት አይደለም። ይህን ስነግራችሁ ወደ ሌላ እንዳታዞሩት ማለት ነው። ምክንያቱም የሆነ ነገሮችን አጣሞ ወደ ሌላ መሄድ ስለሚዲያ ላይ አብዛኛው ጊዜ ነገሮች እንዲህ መስመር ይዞ መሄድ ሳይሆን የሆነ ጥምም ትንሽ ነገር የሆነች ነገር ከተገኘች በዛች አጣመን መሄድ ስለምንወድ ማለት ነው። እና ያ ቀን እጅግ በጣም ደስ አለኝ። ደግሞ ልክ አሳሪ ፈቺው እንደዚሁ ደግሞ ገባን። የተለመደው ነው እንግዲህ፣ ታስራችሁ ቁጭ ላላችሁ ጸበሉን እስከሚመጣ ትጠብቃላችሁ። አርባ አምስት ደቂቃ ቆይቶ ነው የሚመጣው ማለት ነው። እና መጣ የፈረስ ኮቴውን ሰማው እልል ላልኩኝና ከዛ በኋላ ልክ ከዛ አሳሪ ፈቺዎች አሉና ልክ አሳሪ ፈቺዎች አንዱ ይመስለኛልና እንዲህ አይኔ ላይ ልክ ስሰወር ግጥም ብሎ ክፉ ቃል ማለት እናትህ እንደዚህ ትሆን ምናምን እያልኩኝ እሱን እየሰደብኩ ነው። የሚሄደው የሆነ ቦታ ይወስደኛልና ከዛ አሁንም ደግሞ እንደ በአስራ ሶስቱ ደግሞ ፍጥን ፍጥን ፍጥን ፍጥን ፍጥን ያለ ቦታ ነው የሚወስደኝ ማለት ነው እና እዛ ይወስደኝና ደግሞ ከአሳሪ ፈቺዎች አሁን ሰድቤ ከሄድኩ ከአሳሪ ፈቺዎች አንዱ ይመስለኛልና እንዲህ ልክ እንዴት ነው እላይ ላይ ሆኖ ማለት ነው፣ ላይ ላይ ሆኖ። ለካ እኔ ጋ አይነጥላ መንፈስ ነበረ፣ ማኅፀን ዘግቶ የተቀመጠ ማኅፀን ዝጋ የተባለ መንፈስ ነበረ እኔ ጋ ማለት ነው። እኔ አላውቅም ግን ለምን ልጅ ለምንድን ነው የማልወልድ። በቃ ከባለቤቴም ጋ በቃ እኔ ነኝ በቃ ቤት ውስጥ እንደው ረባሽ ማለት ይቻላል። እና በቃ በትንሹ ነገር ሆዴ ይሰኛል። ያው ታውቃላችሁ፣ ስደት ላይ ሄዳችሁ ስትመጩ ብዙ ውጣ ውረድ አሳልፋችሁ በቤታችሁ በኑሮችሁ በትዳራችሁ ፎይ እንድትውሉ ያ ነገር ደግሞ ሳይሆን ሲቀር ደግሞ በጣም ትናደዳላችሁ። ትንሹም ነገር ያናዳችኋል። እልህ በቃ ማለት የሆነ ሰላም የለም ቤቴ ውስጥ ማለት ነው። ምንም ያጣነው ነገር የለም፣ እግዚአብሔር ይመስገን። ባለቤቴም እጅግ በጣም መልካም ሰው ነው፣ ማርያምን በጣም ከምነግራችሁ በላይ። ለካ እኔ ላይ ችግር ነው ያለው እሱ ላይ ሳይሆን እኔ ላይ ነው ችግር ያለው። እና ለካ እሱ አይነጥላው ነው አይነጥላው ነው ለካ በልጁ ተመስሎ፣ እኔ ግን እንድማር ነው እግዚአብሔር ያለልኝና ያንን ነገር አየውኝ። ከዛ ወይኔ ባለቤቴ፣ ወይኔ ባለቤቴ፣ ወይኔ ከቤ፣ ወይኔ ከቤ ይላለሁኝ። ሀምሳ ሀምሳ እርጎኝ። ልክ አሁንም ሲመልሰኝ ሀምሳ ሀምሳ እርጎኝ ነው። መቆጣጠርም አልችልም፣ አለማውራትም አልችልም። ልክ እየጮኩ ነው። በቃ ያን ልጁን እንደዚህ ፊት ለፊቴ ላይ አምጥቶ እንትን ሲለኝ እየጮኩኝ፣ በቃ ወይኔ ባለቤቴ፣ ወይኔ ባለቤቴ፣ ወይኔ ከቤ እያልኩኝ ከዛ ሀምሳ ሀምሳ ነኝ። አልተመለስኩም ማለት ነው። አልተመለስኩም ግን እዛው ላይ ያለውኝ ደግሞ እኔ ያንተ መንገድ ነው የምከተለው። እኔ ያንተ እምነት ሌላ እምነት አልፈልግም። ልክ የሆነ ጥያቄ አሁንም ደግሞ ልክ እንደ ትናንትናው ጥያቄ የምጠየቅ ነው የሚመስለኝ። እኔ ያንተ መንገድ ነው የምፈልገው። ያንተ መንገድ ማለት የእግዚአብሔር መንገድን ነው። እኔ ያንተ መንገድ አይደል ወይ የምከተለው? እኔ ያንተ መንገድ ነው የምከተል የምፈልገው ሌላ ሃይማኖት ወይም ደግሞ ሌላ እምነት አልፈልግም። በባዕድ ሀገር እንኳን ሆኜ አንተን እያመለክኳን ነበረም ወይ እያልኩኝ በቃ ወደ ራሴ ተመልሼ ማለት በቃ ወደ ራሴ እንትን እንደምንም ብላቸው የሆነ ሰው በሙሉ ወጥቷል። ይሄ በተለይ ደግሞ በ14 በ14 እና በ15 ያለውን ሰው በሙሉ ጨርሶ ወጥቷል ማለት ነውና በቃ እኔ ብቻ ነኝ የቀረው። እጮህ አለሁ፣ እጮሃለሁ አለሁ። እኔ አንተን ማምለክ ነው እምፈልገው። ለኔ ሌላ አምላክ አልፈልግም። ምን ያንተ ነው ማምልከው፣ ያንተ መንገድ ነው የምከተለው። ስደት ሀገር ሆኜ እንኳን አንተን እያልኩ አይደለ ወይ? ለምን ለምን ለምን እላለሁኝ። በቃ የሆነ ጥያቄ ጠይቅ እንደተባለና የሆነ የሆነ ብቻ የሚጠይቀኝ አካል እንዳለ አይነት ነገር ነው ለእኔ እንትን የሚለኝ ማለት ነው። እና እንደዛ እያልኩኝ እግዚአብሔር የተመሰገነ ይሁን ወደ ራሴ ተመለስኩኝ ማለት ነው። እና ከዛ ግን ወገቤ በጣም አመመኝ የራሴን አመመኝ። በቃ ምን ልበላችሁ ድብልቅልቅ የወጣ ማለት ነው እና ያየሁት ነገር ማለት ቆይቼ ቆይቼ ሲገባኝ ለካ ህልመ ለሊት ያስቸግረኝ ነበረ። መቼም ትረዳላችሁ ክርስቲያን ሆናችሁ ህልመ ለሊት ያስቸግረኝ ነበረ። ለካ አይነ ጥላ አለ ዝጋ ተብሎ የተላከ የወንድ አይነ ጥላ ነበረ ማለት ነው። እንግዲህ እኔ ጋ እኔም እሱን ቀና ብዬ ማየት አልችልም፣ እሱም እኔን ቀና ብሎ ማየት አይችልም። በቃ ኖርማል ነው፣ ቤት ውስጥ የምንኖረው እና ግን በውስጣችን ምንም ጥል የለም፣ ግን በትንሽ ነገር እንጣላለን። የሚያጣላን ነገር እራሱ ይሄ ነው የምትሉት ነገር አይደለም። በጣም የሚያስ አራት እንግዲህ በእንደዛ ሁኔታ አለፍኩኝ። በአስራ አምስት ደግሞ ቅዳሜ ቀን ነበረ፣ በጠዋት ተነስተን ሄድን ሌሊት ማለት ነው እና ከዛ ገድል ቤት እንግዲህ ጸበል ቦታ ሳደርሱ በፊት ገድል ቤት አለና ገድል ቤት ገባሁና አለቀስኩኝ። ማለት እመቤቴን ለመንኳት የሆነ ለመንኳት ነገር አለና እሱንም ደግሞ በክፍል አራት ላይ አሳያቸዋለሁ ማለት ነው። ምን ለምኛት ምን እንደሰጠችኝ ማለት ነው። እና ከዛ ቅዱስ ገብርኤል ደግሞ ዋስጠ በቃ ሆነኝ፣ በቃ የክርስትና አባቴ ነውና ዋስጠ በቃ ሆነኝ። ነፍሴ አሁንም እንዳትጨነቅ በቃ ፍታኝ በቃ ዋስጠበቃ ሆነ። አማላጅ ነህና ስለዚህ አማልደኛ አስታርቀኝ። በቃ እኔ አጽያተኛ ነኝ፣ ታውቃለህ። ኬት እንደመጣውም ታውቃለህ፣ ማንነቴን ታውቃለህ፣ እባክህን በቃ ማለት በጣም ነው የለመንኩት ማለት ነው። እና አሁንም ጸሎቴን አድርጌ እዛው ገባውኝ ማለት ነው። ጸበል ቦታ ሄድኩኝ ነፍሴ እንዳትጨነቅ መቤቴንም በቃ ማልጠራቸው ቅዱሳኖች የሉም፣ ግን በአብዛኛው ቅዱስ ገብርኤል ና መቤቴ ማርያም ልደታ ማርያም እያልኩ ነው እንግዲህ አደራችሁን እያልኩኝ እንግዲህ እንደተለመደው ታሰር ጸበሉ መጣ። የፈረስ ኮቴ ይሰማል። ሶስቴ ወጥቶ ነው የሚያጠምቃችሁ። እንዲህ አንዴ ይወጣል፣ ከዛ ሁለቴ ይወጣል፣ ሶስቴ በደንብ ሶስተኛ ጊዜ በደንብ ወጥቶ ከዛ ይገባል። ከዛ በኋላ ደግሞ አርባ አምስት ደቂቃ ቆይቶ ነው ጸበሉ የሚመጣው ማለት ነው። ከዛ እግዚአብሔር ይመስገን ያንን ቀን ደግሞ ተለው ነው የተሰወርኩት። ግን ስሰወር እየጮኩ ነበር፣ በጣም እየጮኩ ማለት ነው። እየጮኩኝ የት እንደሚወስደኝ አሁንም አላውቅም የሆነ ቦታ ላይ ወሰደኝ። በጣም ፍጥነት አለው፣ በቃ ልነግራቸው አልችልም፣ ኃይለኛ ፍጥነት አለው። ከዛ ከፍጥነቱ ወደ ራሴ እየመለሰኝ፣ አሁንም ሲመልሰኝ ደስ የሚለኝ ነገር ሀምሳ ሀምሳ ይመልሰኛልና ሳልገባ በፊት አንድ ደግሞ የጠየኩት ነገር ምን ነበረ? ቅዱስ ጊዮርጊስ፣ በቃ ካልከኝ ከማርከኝ፣ በቃ ዛሬ ንገረኝ፣ ወደ ቤት እንዲሄድ ካልሆነ ግን እንደገና ደግሞ ቲኬቴን አስረዝሜ ሳምንት አንድ አስር ቀን እንድጨምር በቃ ዛሬ ለይልኝ ብዬ ነው የገባሁት። በምትሉት ነገር ማድመጥ ትችላላችሁ ግን መቆጣጠር አትችሉም። ሀምሳ ሀምሳ እያደረገ ነው እንግዲህ የመለሰኝ ያንን ሲመልሰኝ የእግዚአብሔር ስጋውና ደሙን ተቀበሉ ስጋውና ደሞ ያልተቀበለ የዘላለም ይወት የለውም እያልኩኝ እንዲሁም ደግሞ ቄሶቹን የሚሏቸውን እንጂ እነሱ የሚያደርጉትን እንዳታዩ፣ ቄሶች የሚሏቸውን የሚያስተምሯችሁን ግን ተማሩ። ግን እነሱ የሚያደርጉትን ለምን ቄሶች እንዲያረጉ እንዲያረጉ ብላችሁ እንዳትሉ እያልኩኝ እንዲሁም ደግሞ ነጠላ ብቻ ለብሳችሁ አትሄዱ፣ በእምነት ሄዱ፣ በእምነት ሄዱ። ያ ቀን ደግሞ ቢያንስ የአምሳ ሰው የክርስትና ስም ይዤ ገባውኝ ማለት ነው እና ቢያንስ በቃ የኔም ቤተሰቦች የባለቤት ቤተሰቦች ጓደኞቼ ብዙ ሆኖች ናቸው እና እንዲሁም ደግሞ ወደ በርሜል ቅዱስ ጊዮርጊስ ሲሄድ አንዳንድ አስተዋጽኦ ያደረጉልኝ የነሱንም በቃ የአንዳንዶቻቸው እንትን ይዤ ነው የገባውት። የነበረው የክርስትና ስም ይዞ መግባት ለካ ከባድ ነው፣ በጣም ከባድ ነው ማለት ነው እና በተለይ ደግሞ ንስሓ ካልገቡ በጣም ለእናንተ ይከብዳልና፣ እኔ ያላቅላቸውም ዝም ብዬ እንግዲህ እግዚአብሔር የልብን ያውቃል ብዬ ጽፌ ገባው ማለት ነው እና ከዛ በኋላ ምንድን ነው አምሳ አምሳ አርጎኝ አይደል ንትምለው ከዛ ይቺ ቆሻሻ፣ እንቺ የማትረባ ይሄ ሁሉ ሰው በሙሉ ስም ጽፋ፣ ይሄ የተጻፈ ሰው በሙሉ ዛሬ ይሄው ድህነታቸውን አገኙ በዚች ምክንያት በዚህ ቆሻሻ በሆነ ብለው ለካ እኔን ይሰድበኛል መንፈሱ ማለት ነው እና እኔ ጮህ አለው ጮህ አለው ለካ መንፈሱ ነው የሚጮህ ማለት ነው። እና ለመቤቴ ማርያም ደግሞ ያልኳትን ደግሞ እዛ ላይ ሲናገር እሰማዋለውኝ። እንደዚህ እንደዚህ ብላ ስለተሳላች በቃ ሂጂ በሏት ቅዱስ ጊዮርጊስ ሆ። እንግዲህ ዛሬ ያለውን ነገር በሙሉ ማለት ያው እንደነገርኳቸው እና ያው በህይወቴ ላይ ደስተኛ ሁኜ እንዳልኖር ልጅ እንዳይኖረኝ ከባለቤት ጋር በሆነ ባልሆነ እንድጋጭ እሱን እኔ እንዳይወድ እኔም እሱን እንዳልወድ በቃ የሆነ እንደ ጠላት እንድንተያይ እምነቴንም እንድቀይር በቃ ምንም ሰላም እንዳይኖረኝ፣ እንዲሁም ደግሞ ያው የምታቁኝ ታቁልኛላችሁ። እና ሰውነቷ በሙሉ ሁሉ እኔ ነኝ፣ እንደዚህ በቃ እንዲግርጭፍጭፍ አድርጌ እንዲቀጠል አድርጌ እንደዚህ ትልቅ ሰው አድርጌ ያስቀመጥኳት እኔ ነኝ። እንዴት የምታምር ልጅ መሰላችሁ? ብሎ እዛ አንድ እንትን ላይ የምናድር ልጆች ራሱ እየነገሩኝ ነበር። እንዲህ ብለሽ እንዲህ ብለሽ እንዲህ ብለሽ እንዲህ ብሎ እኮ እየለፈለፈ ነው ሄደልሽ እና ሰማዕቱ ቅዱስ ጊዮርጊስ ደግሞ ያን የተጻፉ ከሀምሳ በላይ የሚሆኑ ሰዎች ደግሞ ነፃ እንዳወጣቸው እንዲሁም ደግሞ እኔንም ደግሞ ካሁን በኋላ እሱ እንደፈወሰኝ ማለት መንፈሱ በቃ ቅዱስ ጊዮርጊስ ቀጠቀጠን። ከዛ ሀገር መታ፣ ከዛን ከሚያክል ሀገር መታ። ጉሰራችን ከስንት ከስንት ትውልድ የመጣን ነበር። ለቤተሰቦቻት እውነትም ለቤተሰቦቼ በጣም ነው በቃ እኔ ምክንያቱም እናት አባቶችን ስጋውና ደግሞ ተቀብለው በቃ ቢሞቶ ራሱ አላለቅስም እላለሁኝ ማለት ነው። እና ስጋውና የዘላለም ሕይወት አለው ተብሎ ስለምንማርም እውነትም ስላለውም ማለት ነው እና ሁሌ በቃ እናት አባቴን ንስሐ ገብቶ ስጋውና ደግሞ ቢቀበሉ በቃ ቤተሰቦቼ በሙሉ የንስሐ አባት ኖሯቸው በቃ በንስሐ አባት ታጥሮ እንዲኖሩልኝ ነው የምፈልገው። ምክንያቱም ይቺ ምድር ላይ ከንቱ ናት ማለት ነገ ትታችሁ ትሄዳላችሁ። ሀብት ቢኖራችሁ፣ ዝና ቢኖራችሁ፣ ምን ቢኖራችሁ ምንም ከእናንተ ጋር የሚሄደው ነገር መልካም ስራችሁና ወደ እግዚአብሔር ሄዳችሁበትን እንትን ነው። በቃ ለእናንተ የሚጠቅማችሁ ማለት ያንን ነገር ስለማቅ ወይም ደግሞ ያንን ነገር ውስጤ ላይ ስላለ በቃ ለቤተሰቦች በጣም ነው። ሁሌ እግዚአብሔር አምላክ ቤተሰቦችን እድሜ ለንሳ ስጠልኝ በቃ ንሳ እንዲገቡ ስጋና ደግሞ እንዲቀበሉ ብዬ እግዚአብሔርን ሁሌ ለምነውል። ያቺ ነገር ደግሞ እዛ ፀበል ቦታ ላይ ተናገረ ማለት ነው። መንፈሱ ሲሄድ እና በጣም በአስራ አምስት የነበረው ለእኔ ጥምቀት እጅግ በጣም ደስ የሚል እጅግ በጣም የሚያስጨንቅ እጅግ በጣም በቃ ከምነግራችሁ በላይ እኔ በህይወቴ ዘመን ሁሉ እንዲህ አይነት ቦታ ማይቼ ማላቀም ብያቸዋለሁ እና በቃ ለእኔ ትልቅ ትልቅ ነገር የተደረገልኝ ቀን አስራ አምስት ነበረች ማለት ነው እና የካቲት አስራ አምስት እጅግ በጣም የምትለይ ቀን ነበረች ለእኔ ማለት ነው እና ብዙ ነገሮች አወቅኩበት ማለት በቃ እኔ ነግሬያቸዋለሁኝ እኔ በቃ ለምን ልጅ የለኝም በቃ ለምንድን ነው በቃ ለምንድን ነው እኔ ምን አጥፍቼ ምን አድርጌ ለምንድን ነው የማንስማመው በቃ እኔ የምናገረው ለእሱ ግልጽ አደለም ሌላ ጥይት ቃል ነው የሚሆነው እሱ ለእኔ የሚናገረኝ ጥይት ቃል ነው የሚሆነው። ግን እሱ ደግሞ እጅግ በጣም ማርያም በጣም ምርጥ ሰው ነው ባለቤቴ ማለት ነው። እና በቃ ለምን እንደዚህ እንደምንሆን እራሱ ለእኔ ግራ ይገባኛል። እና አንዳንዴ በቃ ታነቂ ታነቂ ይለኛል። አንዳንዴ እንደው እንትን ይዤ የወጣሁበት ታይሞች እራሱ አሉ። እሱ ያስጣለኝ ጊዜ አለ። ይሄ ገመድ ይዤ የወጣሁበት እራሴ እንድታነቅ ማለት ነው። እና ለካ አጅሬ እኔ እንድታነቅ በሰውም ሀገር አልቻልኳትም በሀገሯም አልቻልኳትም፣ ትዳሯን እንድታፈርስ እንድትሆን እንዲህ በቃ ተስፋ እንድቆርጥ በሰዎች አንደበት ላይ ደግሞ ጓደኛ ይኖረታል። ያ ጓደኞች ደግሞ መልሶ ደሷ ክፉ ናት ብሎ እንዲያወሩ ነው የምናደርገው። እኛን እኮ እንዲህ የምናደርገው ያን ሰምታ ደግሞ ራሷ እንድታጠፋልን ፈልገን ነበር። አልቻልናትም፣ አልቻልናትም። አንጉን ዛሬ ሰማቱ ቅዱስ ጊዮርጊስ ከእነ ቤተሰቦች ይኸውልህ ከጻፈችው ሰው ጋር ነጻ አውጥተዋታል። በቃ ካሁን በኋላ ሂደናል ብሎ ጮሆ ነው እንግዲህ ከኔ የተሰናበተውና፣ ሰማቱ ቅዱስ ጊዮርጊስ እንደን ያጽያል ብለሳ ይመለከት ለደጁ አብቅቶ እንደፈወሰኝ ሁሉ ለእናንተም ይፈውሳችሁ። በእውነት ቢያንስ እናንተ በተለይ ስደት ላይ ያላችሁ እህቶች እናንተ እንኳን ባትሄዱ ከቤታችሁ አንድ ሰው ይሂድ፣ ንስሐ ገብቶ ያለውን ነገር አስተካክሎ ይሂድ፣ የክርስትና ስማችሁን ይዞ ማለት ነው። እና ቢያንስ እሱ ለደጁ ከበቃ ምናልባት ሙሉ ቤተሰብ ራሱ ሊድን ይችላልና፣ እባካችሁ ይሄ ቦታ ሳትሄዱ እንዳትሞቱ። እግዚአብሔር ማቶ ቅዱስ ጊዮርጊስ ደግሞ ለደጁ ያብቃችሁ፣ እውነት ለደጁ ያብቃችሁ። ብዙ ነገር ነው የተደረገልኝ። እዛ ላይ የምናያቸውና እዚህ የምንናገራቸው በቃ ምን ልበላችሁ፣ ከመቶ ፐርሰንት አንድ ነጥብ ምናምን ራሱ አንድ ነጥብ እንኳን መግለጽ በጣም ይከብዳል። ምክንያቱም እዛ ጋር የምታዩት በጣም ከባድ ነው። እና ከባድ ነው ስላቸው ላስፈራራቸው አይደለም። እጅግ በጣም ደስ የሚል እጅግ በጣም ግሩም ቦታ ራሱ እጅግ በጣም ደስ የሚል ቦታ ነው። እና እግዚአብሔር የተመሰገነ ይሁን እግዚአብሔር እኔ ጸበልም እጠመቃለሁ የሆነ እንትን እላለሁ፣ ግን እንደዚህ አይነት ነገር አይቻላቅምና እባካችሁ በእኔ በመሄድ አስባችኋል። የእኔ ቤተሰቦቼ፣ የባለቤት ቤተሰቦች፣ ጓደኞቻዬ እንደገና ደግሞ እንደዚሁ ደግሞ አክስቶቼ፣ የእሱ ያጎት ቤት በቃ ብዙ ብዙ ሰዎች ነው እንግዲህ የዳኑልኝ ማለት ነው እና እግዚአብሔር ይመስገን። ምን እኔ እምነት ኖሮኝ ሳይሆን እግዚአብሔር በቸረነቱ በምሕረቱ ነው በቃ ማለት እግዚአብሔር አምላክ መቼም እንግዲህ ልባችንን ያያል። ምንም ክፉ ብንሆንም ብንበድለውም፣ ግን እሱ በቃ ምክንያት እየፈለገ ያድነናል። እና እግዚአብሔር ይመስገን ከዛ ጊዜ ጀምሮ ያችን በ15 እዚህ ጋር የሆነ በቃ የሚቋጠር ነገር ነበር። እንግዲህ ከዚህ በፊት ቪዲዮ እና የአሁን ቪዲዮ ሁለቱም ካስተያያችሁት እንግዲህ አሁን ፊት ላይ ያለ ጥርት ያለ ነገር እንዲሁም ደግሞ የሆነ ስናገረ ራሱ ንግግሮቼ ላይ የሆነ እንደ ኮልታፋ ያደርገኝ ነበረ ለካጅሬ ለምን ለምን ብዬ እኔ ራሴ እንዳጠፋለት ነበረ እና እግዚአብሔር የተመሰገነ፣ እግዚአብሔር አምላክ እሱ ደርሶልኛል። እንደገና ደግሞ የሆነ ልቤ በጣም ይደክመ ነበረ፣ ኩላሊቴ ያማኝ ነበረ። አሁን ያ ሁሉ ነገሮች በሙሉ የሉም የሚገርማችሁ ማለት ነው እና ከዛ ከመጣ በኋላ እና ልክ ትምህርት ቤት መጥቼ እንዲህ ትኝታልኩኝ ማለት ጸሎት አድርጌ እዛው ጸሎት ክላሴ ላይ ትኝታልኩኝ እንደ እንቅልፍ አድርጎ ወሰደኝ ወደ ስምንት ሰዓት ነው። ብቻ ሰባት ሰዓት ተኩል እንደመጣ አውቃለሁ። ስምንት ሰዓት አካባቢ ቢሆን ነው። ከዛ እንደ እንቅልፍ አድርጎ ይወስደኛል። እንቅልፌ እንደተኛው ይመስለኛል። እና ከዛ በኋላ የሆነ በቃ አንድ ቤት ውስጥ ይመስለኛል እና እዛ ቤት ውስጥ ብዙ ሰዎች አሉ። ብዙ ሰዎች ኖሮ ደግሞ እንዲዞር ስል የጌታችን ኢየሱስ ክርስቶስ መስቀል እንዲዞር ስል የጌታችን በአራቱም ማዕዘን ስዞር ማለት ነው እና የጌታችን የኢየሱስ ክርስቶስ እንትን መስቀሉን ከዛ እንዲህ ደግሞ ወደ ላይ አድርጌ ደግሞ ወደ ሰማይ እርግ እንዲ ብዬ ሳይ የጌታችን የኢየሱስ ክርስቶስ መስቀሉን እንዲህ ብሎ ስዕል አድኖ አለበት። እና ከዛ በኋላ እልል እያልኩ ዘጠኝ ሰዓት አካባቢ ከእንቅልፍ የነቃው እልል እያልኩኝ ማለት ነው። እና እግዚአብሔር ይመስገን እና አንዳንዴ እዛ ቦታ ላይ ማለት እዛ ቦታ ላይ ለምን አላየንም? ለምን እንደዚህ ሆነን እንዳትሄዱ። ሌላኛው ደግሞ አንዴ ያልጨመርኩላችሁ ምናለ ቅድስት ድንግል ማርያም ምርጥ ደለጎ ቅድስት ኪዳነ ምህረት ማለት ነው ያኔ ደግሞ ምን ቀን መሰላችሁ ሰኞ ቀን ሄድን ሰኞ ቀን ስንሄድ ደግሞ የባለቤቴ ስም ይዤ ነው የገባሁት ያ ቀን የሱ ብቻ ይዤ የገባሁት አሁንም ጭንቀት ያለበት ቦታ ነው የሄድኩት ፍጥነት አለው እንዴት እንደሆነ አላውቅም ለትንሽ እንትን ነው ግን የሰውረኝ በጣም ብዙ ጊዜ ቆያችሁ ይመስላል እና መልሶ ወደ ራሴ ሲመልሰኝ በቃ የሆነ የሆነ በቃ በጣም ጨለማ ቅዠት የሚመስላችሁ ዝም ብላችሁን ስትሉ ምን ውስጥ ገብቼ ነው የመጣሁት? ይሄ ብላችሁ መግለጽ የማችሉት ነገር ውስጥ ነው የገባሁትና ከዛ ስመለስ ራሴ ከራሴ ጋር አይደለም ማመመኝ ማለት ነው። እና ያቺ በ15 ግን ወገቤ እንደጀመረችኝ ነው ያለችው። ወገቤ በጣም ታመንኩ። ምክንያቱም የዚህ ሰው ሁሉ መንፈስ ሲወጣ ለምሳሌ ጀርባችሁ ላይ ካለች፣ ጀርባ ላይ ነው የምትገረፉት ማለት ነው በስውር ያን ደግሞ እናንተ ስትነቁ ነው የምታውቁት ማለት ነው። እና ከዛ እግዚአብሔር ይመስገን ያን ምርጥ ደለጎ ቅድስ ኪዳነ ምረትን በእንደዛ ሁኔታ ወጣው በ ይ በ16 የው ዓመታዊ ክብረ በዓልም ስለሆነ እንዲሁም ደግሞ ቅድስት እንትን ኪዳነ ምህረት ዓመታዊ ክብረ በዓል ነበረ። እንደገና ደግሞ እሁድ ነበረ። እሁድ እሁድ ደግሞ ዮርዳኖስ ብቻ ነው ያለው። እኛ ደግሞ ዮርዳኖስም አልሄድን መጋጣሚ ሆኖም እንዴት እንደሆነ አላቅም ብቻ አልሄድንም። ዝም ብለን ቅዳሴ አስቀድሰን መጣን ወደ ማረፊያ ቦታ ማለት ነው። ከዛ በ17 ነግሬያቸዋለሁኝ አሁን ቅድስት ኪዳነ ምህረት ምርጥ ደለጎ ቅድስት ኪዳነ ምህረት ሄድን። ከዛ ደግሞ ምን መጣ ቀን ደግሞ በ ሰባት ማለት ነው። በአስራ ስምንት በአስራ ስምንት ደግሞ ሌሊት ገባን። ሌሊት ገብተን አሁንም ጭንቀት ያለበት ቦታ ነው፣ ግን እኔ ምንድን ነው በቃ ትምህርት የሚሆነኝ ነገር እኛ እዚህ ምድር ላይ ቆይተን ምንድን ነው መጨረሻችን ምንድን ነው ተስፋችን ምንስ ነው መጨረሻችን ብዬ ነው የገባሁት የነበረው። አሁንም ጭንቀት ያለበት ቦታ ነው የሄድኩት። እጅግን ያየሁት ምንድን ነው ሀምሳ ሀምሳ አርጎ ሲመልሰኝ ማለት ነው በጣም ያስጠላልና ለዚህ ምድር ነው ወይ እንደዚህ የምንባለው ለዚህ ነው ወይ ለዚህ ነው ወይ በቃ ደቂቃ እንደምትቆዩ በእግዚአብሔር እንትን ደቂቃ እንደምትቆዩ አይነት ነገር በቃ ደቂቃ እንኳን ማይሞላ ሰከንድ እንደምትቆዩ እንደምንቆይ አይነት ነገር ነው። እና ለዚህ ነው ወይ እንደዚህ የምንባለው፣ በቃ እየጮኩኝ ነቃው። ያ ቀን በጣም ራሴን አመመኝ። ሌሊቱን ትተን እንግዲህ ወደ ባህር ዳር መጣን ማለት ነው። ከባህር ዳር ያለውን ደግሞ ወደዚህ አሳያችኋለሁ በቪዲዮ ስላደረኩኝ ማለት ነው። እና ለእኔ የደረሰ ሰማዕቱ ቅዱስ ጊዮርጊስ ለእናንተ የሚድረስላችሁ። አደራችሁን ያ ቦታ ፍጥረት የተባለ በሙሉ ቢቻል ሙስሊሙ፣ ክርስቲያኑም፣ ጴንጤው ምንም ቢሄድ ቢያየው ደስ ይለኛል። ምክንያቱም እውነት በጣም ከብዙ ነገር የምትፈወሱበት ከብዙ ነገር ማለት ነው። እና ብዙ እስራታችሁ ሰዎች በእናንተ እናንተ ሳታውቁ በሕይወታችሁ በኑሯችሁ በነገራችሁ ሁሉ ክፉ ሳትሆኑ ክፉናችሁ እየተባላችሁ ልጅ መውለድ እየቻላችሁ ግን እንዳትወልዱ በሰዎች ተልእኮ እንደ ሴጣን ቁጭ ብሎ የሚሰሩ አሉ። እና ስለዚህ ከብዙ ነገር እስራት ትፈታላችሁ። ማንም ሰው ወዱ አይደለም ክፉ የሚሆነው ማንም ሰው ያልሆነ ነገር የሚሆነው እንደዛ፣ አንዳንዴ በቃ ፈተና ይበዛል። ያው እንግዲህ ፈተና ብዙ ፈተና ምጥቼባታለሁ፣ ግን በፈተናዎች ሁሉ በቃ እራሷ ልታጠፋልን አልቻለችም ነው ያለኝ ማለት ነው። እነ እንግዲህ መንፈሱ ስለዚህ እግዚአብሔር አምላክ ይገስጸው። እግዚአብሔር ከህይወታችን ላይ ያጥፋልን። እኔ በነገራችን ላይ ከሆነ ስደት መጥቼ ትዳር ውስጥ ገብቼ ከዛ በኋላ ነገሮች ሁሉ የሆነ ዝብርቅርቅ ሲሉብኝ ይሉብኝ ማለት ነው እና እግዚአብሔር አንተን ስለተከተልኩ ነው ብዬ ራሱ ጸሎት ያቋረጥኩበት ቦታ አለ። በቃ እንደ ድሮ መጸለይ መስገድ ምን ማለት በቃ ቤተክርስቲያን በየጊዜው ጠዋት ማታ መሄድ ምን በቃ በቃ ምን ልበላቸው? እና ለካ አጅሬ ነው እኔ ውስጥ ቁጭ ብሎ እኔ ተስፋ እንድቆርጥ ከእሱ ከእግዚአብሔር እንድለይ የሚፈልግ መንፈስ ነው። እኔ ግን በቃ አይገባኝም። ምክንያቱም በቃ በጣም ምናደደው የነበረው ውስጥ በቃ ለምን እኔ የምናደርግ እሰው ሀገር ላይ ፍቼ ደክሜ መጥቼ በቃ በትዳር ተሰብስቤ ልጅ ኖሮኝ በቃ ሁሉም ደግሞ የሚነገራችሁ ነገር አለ። ገጠር ስትሄዱ የምትባሉት ነገር አለ። እቺ መሀናት ይሏችኋል እቺ እንደዚህ ናት ይላችኋል። በጣም ብዙ ነገር በቃ ማንም አይረዳችሁም፣ እግዚአብሔር ብቻ ነው የሚረዳችሁ። እና በቃ ሰውነታችሁ እንዲልቅ ስትል በቃ እናንተ ምግብ አጥታችሁ ይመስለዋል። በቃ የእናንተ ተንኮል ይመስለዋል። እና አላቀ ማርያምን፣ ይሄ እግዚአብሔር ምስክሬ ነው እኔ ለሰዎች እንዲ ተንኮል አስቤ አላቀ። ግን ያደረጋችሁብኝ በእኔ ህይወቴ ላይ ደስተኛ እንዳልሆን እስካሁን ባለው ዘመኔ ሁሉ ቢያንስ በዚህ ሶስት ዓመት ውስጥ የኔ ህይወት ለማመሳቀቅ አቀል በቃ ሃይማኖት አልባ ለማድረግ ይሄ ሁሉ ነገር ያደረጋችሁብኝ ይ ምንም አላችሁ። እግዚአብሔር ምስክሬን እግዚአብሔር ይቅር ይበላችሁ፣ እመቤቴ ይቅር ትበላችሁ ታማልዳችሁ። እውነት እናንተ ወዳችሁ አይደለም ግን እኔ የሆቴ ባጠፋ ለእናንተ ምን ይጠቅማችኋል? ምንም ነገር አይጠቅማችሁም። እግዚአብሔር ምንም ምንም ነገር አይጠቅማችሁም። ግን ለምን እንዲህ እንዳደረጋቸው እኔ አላቅም ምን በድያቸው፣ በድያችሁ ማጥፍቼባችሁ እንደሆነ ይህ በፍጹም ማለት